ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ ጥቅምት 20 ቀን 2018 ዓ.ም ተምረት የምሽት ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። አርእስተ ዜና፦ የገዥው ብልጽግና ፓርቲ የ2018 ዓመታዊ ከፍተኛ አመራሮች ስልጠና መካሄድ ጀምሯል። የዋጋ ንረት ችግሮችን ለመፍታት ታላላቅ ፕሮጀክቶች በጊዜ ማጠናቀቅ እንደሚገባ የምክር ቤቱ አባላት አሳሰቡ። ከውጭ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ለአምስት ቀናት የስራ ጉብኝት ወደ ግብፅ አቀኑ። ወደ ቀዳሚ ዜናችን እለፍ። የብልጽግና ፓርቲ ከፍተኛ አመራሮች ስልጠና እየተካሄደ ነው። የገዥው ብልጽግና ፓርቲ የ2018 ዓመታዊ ከፍተኛ አመራሮች ስልጠና መካሄድ ጀምረዋል። ስልጠናው በመደመር መንግስት እይታ የዘርፎችን እምርታ በሚል መሪ ሀሳብ ለሚቀጥሉት አስር ተከታታይ ቀናት እንደሚሰጥ ተመላክቷል። ስልጠናው የአመራሩን እውቀት ክህሎትና ቅም የሚገነቡ ልዩ ልዩ ርዕሰ ጉዳዮችን የሚቀርቡበት መሆኑንም የፓርቲው መረጃ ይጠቁማል። በስልጠናውም ከ2000 በላይ ፌዴራልና የክልል የተውጣጡ ከፍተኛ አመራሮች ተሳትፎበታል። ከስልጠናው በተጓዳኝም የተግባር የመስክል ልማት ስራዎች ጉብኝት የሚካሄድ ይሆናል ተብሏል። በቅርቡ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ጥቅምት 14 ቀን 2018 ዓ.ም ነው ስብሰባ አካሄዶ እንደነበር ይታወሳል። በዚህ ስብሰባ ማጠናቀቂያም 8613 የብልጽግና ፓርቲ አመራሮች ላይ ኃላፊነታቸውን በአግባቡ ባለመወጣታቸው የዲሲፕሊን እርምጃ መውሰዱን የፓርቲው ምክትል ፕሬዚዳንትና የዋናው ጽፈት ቤት ኃላፊው አቶ አደም ፋራ ማስታወቃቸው አይዘነጋም። በፓርቲው የተወሰደው እርምጃም ከኃላፊነት ማንሳት፣ ከደረጃ ዝቅ ማድረግና ሽግሽግን ያካተተ መሆኑን ናሁ ቴሌቪዥን በወቅቱ መዘገቡ ይታወሳል። በኢትዮጵያ የህግ የበላይነት እያሽቆለቆለ የአምባገነንነት አዝማሚያ እየተባበሰ መምጣቱን የዓለም አቀፍ የፍትህ ፕሮጀክት ሪፖርት አስታወቀ። የዓለም አቀፉ የፍትህ ፕሮጀክት ጥቅምት 18 ቀን 2018 ዓ ም ባወጣው የ2025 የህግ የበላይነት መረጃ ጠቋሚ ሪፖርት መሰረት ኢትዮጵያ ከ143 ሀገሮች መካከል 132ኛ ደረጃ ላይ ትገኛለች። በመሆኑም በኢትዮጵያ የህግ የበላይነት ከአመት አመት ማሽቆልቆሉን ቀጥሏል ሲልም ፕሮጀክቱ አክሎ ገልጿዋል። ተጨማሪ አለን። በየዓመቱ የሀገራትን የህግ የበላይነት አፈፃፀምና አተገባበርን በመዳሰስ ሪፖርት የሚያወጣው የዓለም አቀፍ የፍትህ ፕሮጀክት የ25 ዓመት ሪፖርቱን ጥቅምት 18 ቀን 2018 ዓ.ም ይፋ አድርጓል። በዚህም በኢትዮጵያ የህግ የበላይነት እያሽቆለቆለ የአምባገንነት አዝማሚያም እየተባባሰ መምጣቱን የዓለም አቀፉ የፍትህ ፕሮጀክት ሪፖርት አስታውቋል። የዓለም አቀፍ የፍትህ ፕሮጀክት ትላንት ባወጣው በዚህ ሪፖርትም የ2025 የህግ የበላይነት መረጃ ጠቋሚ መሰረት ኢትዮጵያ ከ143 ሀገሮች መካከል 132ኛ ደረጃን ይዛ ትገኛለች ብለዋል። በዚህም በኢትዮጵያ የህግ የበላይነት ከዓመት ዓመት ማሽቆልቆሉን ቀጥሏል ብለዋል። ሪፖርቱ የሀገሪቱ ውጤት ካለፈው ዓመት ጋር ሲነጻጸር በ24 በመቶ ዝቅ ማለቱን ጠቅሶ ይህም ለአምስት ተከታታይ ዓመታት ተቋማት እየደከሙ የሲቪክ ምህዳሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መምጣቱን የሚያ የሚያሳይ ነው ሲልም ገልጿል። እንደ ዓለም አቀፉ የፍትህ ፕሮጀክት መረጃ በዓለም አቀፍ ደረጃ የህግ የበላይነት ማሽቆልቆል በ2025 ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68 በመቶ የሚሆኑ አገራት ደረጃ ማሽቆልቆሉንም ሪፖርቱ አመላክተዋል። የአምባገነንነት ዝንባሎች መስፋፋት በዓለም አቀፍ ደረጃ የህግ የበላይነት መዳከም ዋነኛ ምክንያት ነው ያለው ተቋሙ ይህም በመላው ዓለም ቁጥጥርና ሚዛን አይነት መዳከሙንና የዳኝነት ነጻነት መሸርሸሩን አመላካች መሆኑን ገልጿል። በአሁኑ ወቅትም ኢትዮጵያ ከሰሃራ በታች ካሉ 34 አፍሪካ ሀገሮች መካከል ሰላሳኛ ደረጃ ላይ ትገኛለች ያለው የአለም አቀፉ የፍትህ ፕሮጀክት ሩዋንዳ በአለም አቀፍ ደረጃ 39ኛ በመሆን የተሻለ አፈጻጸም አላትም ብለዋል። በተጨማሪም ናሚቢያ እና ሞሪሺየስን በቀጠናው የተሻለ አፈጻጸም ያላቸው ሀገራት መካከል ተካተዋል ሲልም ሪፖርቱ አክሏል። የኢትዮጵያ የህግ የበላይነት ለተከታታይ ዓመታት እያሽቆለቆለ ሲሆን ለአብነትም ኢትዮጵያ በጎርጎረሳውያኑ 2022 ከ140 ሀገራት ውስጥ 123ኛ ደረጃ ላይ ተቀመጠች ሲሆን በተለይ በስርዓትና ጸጥታ ላይ መዳከል መታየቱን ተገልጿል። እንዲሁም በ2023 ከ142 ሀገሮች ወደ 129ኛ ደረጃ ዝቅ ያለችው ኢትዮጵያ በ2024 ደግሞ ደረጃዋ ከ142 ሀገሮች 130ኛ ደረጃ ላይ ደርሷል ብሏል። ሀገሪቱ በዚህ ዓመትም ወደ 132ኛ ደረጃ ዝቅ ብላለች ነው የተባለው። በቀጠናው ኢትዮጵያ ዝቅተኛ ደረጃ ላይ ከሚገኙት መካከል ስትመደብ በ2022 27ኛ ደረጃ ከ2023 እስከ 2025 ባለው ደግሞ 30ኛ ደረጃ ላይ ቆይታለች። የ የ2025 የሕግ የበላይነት መረጃ ጠቋሚ በመንግስታዊ የስልጣን ገደብ ግልጽ በሆነ አስተዳደር እና መሰረታዊ መብቶች መከበር ላይ ከፍተኛ ማሽቆልቆሎች መኖሩን አመላክተዋል። ኢትዮጵያ በእነዚህ በሶስት ቁልፍ መለኪያዎችም ከዓለም ዝቅተኛ ደረጃ ላይ እንደምትገኝ ተገልጿል። ኢትዮጵያ በ2025 ሀሳብን በነጻነት በመግለጽ በመሰብሰብ ነጻነትና በሲቪክ ተሳትፎ ያስመዘገበችው ውጤት የከፋ መሆኑን የገለጸው ተቋሙ ይህም ተመሳሳይ ማሽቆልቆል ካሳዩ ከሰባ በመቶ በላይ ከሚሆኑ ሀገራት አለም አቀፍ አዝማሚያ ጋር ተመሳሳይ መሆኑን ጠቁሟል። ሪፖርቱ አክሎም የሲቪክ ምህዳር በአለም ዙሪያ መጥበብ መባባሱን በመግለጽ ይህም ህዝባዊ ውይይትንና የተጠያቂነት ዘዴዎችን አደጋ ላይ ይጥላል ሲልም አስጠንቅቀዋል። የአለም አቀፉ የፍትህ ፕሮጀክት አክሎም የዳኝነት ነፃነት ኢትዮጵያን ጨምሮ ከ61 እስከ 67 በመቶ በሚሆኑ ሀገሮች ውስጥም በፖለቲካ ጣልቃ ገብነት ምክንያት መሸርሸሩን ገልጿል። በ2025 ኢትዮጵያ በመንግስት ስልጣን ገደብ 134ኛ ደረጃ፣ በመሰረታዊ መብቶች 138ኛ ደረጃ፣ በግልጽ የመንግስት አስተዳደር 135ኛ ደረጃ እና በህግ ማስፈጸም 137ኛ ደረጃ ላይ ማስመዝገቧንና ይህም ውጤት በዓለም አቀፍ ደረጃ ዝቅተኛ ሆኖ የሚመደቡ ናቸው ተብሏል። ሀገሪቱ ሙስናን በማስቀረ ዘጠና ስድስተኛ እና የወንጀል ፍትህን በማስረጽ አንድ መቶ አንደኛ ደረጃ ላይ በመገኘትም የተወሰነ መሻሻል ቢኖርም ለሌሎች መለኪያዎች ከዓለም አቀፉ አማካኝ በታች ትገኛለች ተብሏል። የአለም አቀፉ የፍትህ ፕሮጀክት ሪፖርት ከመውጣቱ ሁለት ሳምንት ቀደም ብሎም የኢትዮጵያ ሰብዊ መብቶች ኮሚሽን ከሚያዝያ 2017 እስከ መስከረም ወር 2018 ዓ ም ድረስ በአማራ፣ ቤኒሻንጉል ጉሙዝ፣ በጋምቤላ እና በኦሮሚያ ክልሎች ባደረገው ክትትልና ምርመራ የሰዎች የመንቀሳቀስ መብት በስፋት መጣሱን የሚያሳይ ሪፖርት ማውጣቱ ይታወሳል። የፕሮጀክቱ የዘንድሮ ጥናትም የዓለምን 95 በመቶ የሚሆን ሕዝብን ከሚወክሉ ከ143 አገሮች የተሰበሰበ ሲሆን ከ215 ሺ በላይ አባወራዎችና 4100 የባለሙያ ጥናቶች መሰረት ያደረገ ነው ተብሏል። ኢትዮጵያ በሕግ የበላይነት ዝቅተኛ ገቢ ካላቸው 16 ሀገሮች መካከል 13 ተኛ ደረጃ ላይ የምትገኝ ሲሆን ይህም በስምምነቱ የሕግ የበላይነት መለኪያዎች ላይ ከፍተኛ መዋቅ ተፈጥሮአዊ እና አስተዳደራዊ ችግሮች መኖራቸውን አመላካሽ መሆኑ ተጠቁሟል። የዋጋ ንረት ችግሮችን ለመፍታት ታላላቅ ፕሮጀክቶችን በጊዜ ማጠናቀቅ እንደሚገባ የምክር ቤቱ አባላት አሳሰቡ። የዋጋ ንረት ችግሮችን ለመፍታት ታላላቅ ፕሮጀክቶችን በጊዜ ማጠናቀቅ እንደሚገባ የምክር ቤቱ አባላቱ የገለጹ ሲሆን አዳዲስ ፕሮጀክቶች በተቀመጠላቸው የጊዜ ገደብ ተጠናቀው አገልግሎት እንዲሰጡ ምክር ቤቱ ህገ መንግስታዊ ኃላፊነቱን መወጣት እንዳለበት ተመላክቷል። የምክር ቤቱ አባላቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላት በሰጡት ምላሽና ማብራሪያ ዙሪያ አስተያየታቸውን በሰጡበት ወቅት እንደተናገሩትም የዋጋ ንረት ዓለም አቀፋዊ ችግር ቢሆንም እንደ ሀገር ችግሩ የሚታየው ታላላቅ ፕሮጀክቶች በማጠናቀቅ ወደ ስራ ማስገባት ሲቻል መሆኑን ገልጸዋል። ለዚህም አዳዲስ ፕሮጀክቶችን በተቀመጠላቸው የጊዜ ገደብ አጠናቆ ለህዝብ ተገቢውን አገልግሎት መስጠት እንዲቻል የምክር ቤቱ አባላት ህገ መንግስታዊ ኃላፊነቱን መወጣት እንዳለበትም የምክር ቤቱ አባላት ጠቁመዋል። ለዚህ ምክር ቤቱ ከአስፈጻሚ አካላት ጋር በቅንጅት በመስራት ህገ መንግስታዊ ኃላፊነቱን መወጣት ይኖርበታል ብለዋል። በህዳሴ ግድቡ የተገኘ ውጤት በሌሎች ፕሮጀክቶች መደገም እንዳለበት ያመላከቱ አባላቱ ለፕሮጀክቶቹ ስኬታማነትም ህብረተሰቡን ሰላሙን ማስጠበቅ እንደሚገባ አመላክተዋል። በሀገሪቱ እየተካሄዱ ያሉ ፕሮጀክቶች ከተረጅነት መውጫና የተደማጭነት አቅም መገንቢያ በመሆናቸው ለተፈጻሚነታቸው ህዝቡና አስፈጻሚ አካላት የበኩላቸውን ሚና እንዲወጡም አባላቱ አሳስበዋል። በተያዘው የበጀት አመትም የዋጋ ንረቱን ከ አስር በመቶ በታች ለማድረግ የሚሰራ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤት ውሏቸው መግለጻቸው ይታወሳል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለአምስት ቀናት የስራ ጉብኝት ወደ ግብጽ አቀኑ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የግብፁ ፕሬዝዳንት አብዱልፈታ አልሲሲ ባቀረቡላቸው ግብዣ መሰረት ዛሬ ማለዳ ላይ ለአምስት የስራ ቀናት ጉብኝት ወደ ግብጽ አቅንተዋል። ጉብኝቱ በቀይ ባህርና በአፍሪካ ቀንድ ቀጠና ባለው ተለዋዋጭ ሁኔታ ውስጥ በአስመራና ካይሮ መካከል ያለውን ግንኙነት ሌላኛው ምዕራፍ ነው ተብሏል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ሁለቱ መሪዎች የሁለትዮሽ ግንኙነትን በማጠናከር እንዲሁም በአካባቢውና አለም አቀፋዊ ጉዳዮች ላይ ውይይት እንደሚያደርጉ ማመላክ እንዲሁም ፕሬዚዳንት ኢሳያስ እና ልዑካቸው ጥቅምት 22 ቀን 2018 ዓ.ም በሚመረቀው የግብጽ ታላቁ ሙዚየም ምረቃ ላይ የሚገኛሉ ተብሎ ይጠበቃል። የኤርትራ ልዑክ የውጭ ጉዳይ ሚኒስትር ኦስማን ሳሊን እንደሚያጠቃልልም ተገልጿል። ጉብኝቱ በሁለቱ ሀገራት መካከል በዚህ ዓመት የተደረጉት ተከታታይ የዲፕሎማሲያዊ ግንኙነቶችን ተከትሎ የመጣ ነው ተብሏል። ለአብነትም በጥር ወር 2025 የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ የፕሬዝዳንት አልሲሲ መልእክት ይዘው ከፕሬዚዳንት ኢሳያስ አፈወርቂ ጋር በአስመራ ተገናኝተው ነበር። ጉብኝታቸውን በወቅቱ በግብጽ በኤርትራና በሶማሊያ መካከል ያለውን ግንኙነት ማጠናከር የሶስትዮሽ ትብብር ማዕቀፍ ላይ ያተኮረ እንደነበር ተጠቁሟል። የትብብር ማዕቀፉም ለመጀመሪያ ጊዜ በጎርጎረሳውያኑ ጥር ወር 2025 በካይሮ የተጀመረ ሲሆን በተለይ በቀይ ባህር በሊቢያና በሳህል ቀጠና አካባቢ የደህንነት ጉዳዮች ላይ አቅምን ለማስተባበር ያለመነው ነው ተብሏል። ግብጽ የቀይ ባህር ዳርቻን የማይዋሰኑት አገራት በቀይ ባህር አስተዳደር ውስጥ ጣልቃ እንዳይገቡ በተደጋጋሚ ስትገልጽ ቆይታለች። ፕሬዚዳንት ኢሳያስ አፈወርቂ ወደ ካይሮ መሄዳቸው የተነገረው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብ አብይ አህመድ ማክሰኞ ጥቅምት 18 ቀን 2018 ዓመተ ምህረት በፓርላማ ፊት ቀርበው ኢትዮጵያ ቀጥተኛ የባህር በር እንደሌላት በማንሳት ከተናገሩ ከሁለት ቀናት በኋላ ነው። ጠቅላይ ሚኒስትሩ በንግግራቸውም ኢትዮጵያ ወደብ አልባ የሆነችበት ታሪካዊ ሁኔታን በመጠየቅ ህዝቡንም ሆነ የሚኒስትሮች ምክር ቤት እንዲሁም ፓርላማው ኢትዮጵያ የባህር በር መዳረሻ እንድታጣ ህጋዊ የሆነ በድርድር ውሳኔ አላደረግኩም ብለዋል። የኢትዮጵያ የቀይ የባህር መዳረሻ ጥያቄ የሀገር ህልውና ጉዳይ አድርገው በመግለጽ ጉዳዩ የመኖር ጥያቄ ተደርጎ መታየት እንዳለበትም ጠቅላይ ሚኒስትሩ ሀገሩ አጽንኦት ሰተዋል። ሰጥተዋል። ካሽጎ የትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ወደ ውጭ ዜናዎች እናልፋለን። አፍሪካ ከ130 እስከ 170 ቢሊዮን ዶላር የሚገመት የመሰረተ ልማት ፋይናንስ እጥረት እንዳለባት ተገለጸ። አፍሪካ ከ130 እስከ 170 ቢሊዮን ዶላር የሚገመት የመሰረተ ልማት ፋይናንስ እጥረት እንዳለባት የአፍሪካ ሕብረት የገለጸ ሲሆን ለችግሩ መፍትሔ ማፈላለግ ዋነኛ ዓላማ ያደረገ ጉባኤም በአንጎላ መዲና ሉዋንዳ እየተካሄደ ይገኛል። ማክሰኞ ዕለት ጥቅምት 18 ቀን 2018 ዓ.ም በአንጎላ ዋና መዲና ሉዋንዳ በተጀመረው ሶስተኛው የአፍሪካ መሰረተ ልማት ፋይናንስ ጉባኤ ላይ ንግግር ያደረጉት የአንጎላው ፕሬዚዳንት እና የወቅቱ የአፍሪካ ህብረት ሊቀመንበር ጆአኦ ሎሬቼ አፍሪካ ከ130 እስከ 170 ቢሊየን ዶላር የሚገመት የመሰረተ ልማትና ፋይናንስ እጥረት እንዳለባት ተናግረዋል ይህ የመሰረተ ልማትና የፋይናንስ እጥረትም የኢኮኖሚ እድገትን የሚገድብ የማምረት ስራንና ምርትን ይበልጥ የሚያስወድድ ቀጠናውን ኢ-ፍትሐዊነትን የሚፈጥር መሆኑን ያመላከቱ ሊቀመንበሩ ዛሬ እዚህ ሉአንዳ ያሰባሰበን ዋነኛ ምክንያት ይሄ ነውም ብለዋል ዛሬ እዚህ የተሰባሰብንበት ምክንያት በአሃዞች ፕሮጀክቶች ወይም የፋይናንስ መንገዶች ላይ ለመወያየት ሳይሆን ከሁሉም በላይ እርስ በርስ የተሳሰረችውን ዘመናዊና የማትበገር አፍሪካን የማድረግ ህልማችንን በድጋሚ ለማረጋገጥ ነው ብለዋል። በመሆኑም በአፍሪካ የመሰረተ ልማት ፕሮግራም ማዕቀፍ ውስጥ በቅድሚያ ለተመረጡ የመሰረተ ልማት ፕሮጀክቶች የፋይናንስ መፍትሄ ማፈላለግ የጉባኤ ዋነኛ ዓላማ መሆኑን ማመላክተዋል። የሉዋንዳው ጉባኤ የአፍሪካን ህብረትን የመሰረተ ልማት አጀንዳ ለማስፈጸም በጋራ ለሚደረገው ፖሊሲ የማውጣትና ሀብቶችን የማሰባሰብ ስራ አንድ እርምጃ ወደፊት የሚያራምድ ይሆናል የሚል እምነት እንዳላቸውም ሊቀመንበሩና ፕሬዚዳንቱ ሎሬቼ ተናግረዋል። ካፒታል ኮሪደሮች፣ ንግድን በመሰረተ ልማት ላይ ኢንቨስት ማድረግ ለአፍሪካ ህጉራዊ ነጻ የንግድ ቀጠና ስምምነትን የጋራ ብልጽግና በሚል መሪ ሀሳብ በአንጎላ ሉዋንዳ እየተካሄደ የሚገኘው ማክሰኞት የተጀመረው ሶስተኛው የአፍሪካ መሰረተ ልማት ፋይናንስ ጉዳይ እስከ ጥቅምት 21 ቀን 2018 ዓ.ም ምረት የሚቆይ ሲሆን የጉባኤው መሪ ሀሳብን ወደ ተግባር ለመቀየር ያለመ መሆኑንም ከአፍሪካ ህብረት የተገኘው መረጃ ያመላክታል። በመጨረሻ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 እንዲከፈል መጠየቃቸውን አክሏል። የማህበረሰቡ አንቂዎች ስብስብ የሆነው አልፋሽር ሬዚስታንስ ኮሚቴ በተመሳሳይ ማክሰኞ እለት በሳውዲ ሆስፒታል ጥቃት መፈጸሙን አስታውቋል። ከጥቃቱ በኋላም አስፈሪ ዝምታ እንደነበር ገልጿል። እሁድ እለት በፍጥኖ ደራሽ ኃይሉ ቁጥጥር ስር የገባው አልፋሽር ከተማ የዳርፉር ክልል የሱዳን ጦር ጠንካራ ይዞታ እንደነበር ይታወሳል። ከተማው በተዋጊዎች እጅ ከመግባቱ በፊትም ረሃብ ያስከተለ የ18 ወራት ከበባ ውስጥ ቆይቷል። በዚህ ወቅትም ከባድ ድብደባም ተፈጽሟል ተብሏል። ዱብዱብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል። እዚህ ስፍራ ከአልጋው ላይ ገደም ከኳሱ ጋር ትግል ከሽዋዥሜው ጋር ጩኸት ጀልባ ይኮተታል። ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ። ይፈራው ይመለሳል። አንዳንዱ ለነፍሱ የወታ አደን ቦርሳ ያነግታል። የሕፃናቱ ዋና የወጣቶቹ ትዕይንት ድብርት ለሳቅ ቦታውን የሚለቅበት ስፍራ የማታው ካንፋየር የፍየሉ ጥብስስ ጨፈራው ሲደራ ማዶ አሻግሮ አማትሮ ቢያዩት የማይጨርሱት ሐይቅ ዋኝቶ የማያቋርጡት ለጀልባ ካፒቴን የማይፈልጉበት እጅን በአፍ የሚያስጭን ልዩ ተፈጥሮ ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ፣ የምሽት ጨረቃ አዋፋት እና አበባ፣ ሌላ ድምቀት፣ ሌላ ዓለም፣ ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ። ብዙዎች በብዙ ያዝኑለት ያኔዎቹ ቀጠሯቸውን በላንጋኖ አድርግ ግባሻ ሸመኔት ተባብለው ተቀጣጥሮበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለው አዜ መሆንለታል። አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም፣ ሐዋሳ ላንጋኖ ለሽርሽር ሄጄ አየውሽ ተባብለውበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ሮጄታ መሪና ቢች ሪዞርት እነሆ የምስራች።